ወሎ ዩኒቨርሲቲ በመጀመሪያ እና በሁለተኛ ዲግሪ ያሰለጠናቸውን አንድ ሺ ሶስት መቶ ሀያ ተማሪዎችን አስመርቋል። ካስመረቃቸው ተማሪዎች መካከል ሶስት መቶ አስራ ሰባት ያህሉ ሴቶች መሆናቸው ተገልጿል። የወሎ ዩኒቨርሲቲ ፕሬዚዳንት አወል ሰይድ በዩኒቨርሲቲው የመውጫ ፈተና ከወሰዱት መካከል ሰማንያ ከመቶ ያህሉ ከ ሀምሳ ከመቶ በላይ ማምጣታቸውን ተናግረዋል። ደጀናምባቸው ዝርዝራለሁ ውሎ ዩኒቨርሲቲ በመጀመሪያና ሁለተኛ ዲግሪ ያሰለጠናቸውን 1 ሺህ 320 ተማሪዎች አስመርቋል። ከነዚህ መካከል ሶስት በዚሁ ተሸላሚም ሴት ነች። የዋንጫ ተሸላሚዋ ዚክራ ሰይድ በአጠቃላይ 3.99 ውጤት ማስመዝገቧ ተገልጿል። በብዙ ጠውረድ አልፋ ለዚህ በመብቃቷ የተሰማት ደስታም ከፍተኛ መሆኑን ትገልጻለች። ያሳለፍነው ጊዜ በጣም ይከብድ ነበር። በጦርነቱ ምክንያት ስንት ያቋርጠን ነበር። ብዙ ብዙ እንቅፋቶችና ቻልንጆች ነበሩ። ግን እንደዛም ሆኖ አልሐምዱሊላ ይሄው እስከ መጨረሻው ተጉዘን ለዚህ አብቅቶናል። አልሐምዱሊላ እና በጣም ደስ ብሎኛል። ከሌላው የተሻለ እንግሊዝኛ ይቀለኛል። ይሄ እንትን በመሆኑ አግዞኛል በጣም በትምህርት እንጂ ስፔሲፊክ የሆነ የስተዲንግ ቴክኒክ እንደዚህ አልተጠቀምኩም። ጀስት ኖርማል ክላስሜቶች ጋር በግሩፕ ነበር የምናነበው እና አልሐምዱሊላ ያ ነው ብዬ አስባለሁ። ዚክራና መሰሎቿ የተመረቁበት እለት ከዓለም አቀፉ የሴቶች ቀን ጋር መገናኘቱ ያስገረማት ተሸላሚዋ ሴቶች በየትኛውም መንገድ ውጤታማ መሆን ይችላሉ ትላለች። ማርች ኤይት ለእኔ ነው ትልቅ ክብር የሆነው ይሄ ቀን ጋር በመግጠሙ ኢንተርናሽናል ዴይ ከመባሉ በጣም ትላልቅ የሚከበሩ ሴቶችም ስላሉ ይህ ቀን እኔ ጋር ስለገጠመልኝ በጣም ደስተኛ ነኝ፣ አልሐምዱሊላህ ትችላላችሁ ነው የምለው። ትችላላችሁ መሆን የፈለጋችሁትን ነገር ምንም ደረጃ ላይ መድረስ ብትፈልጉም ዩካን ብዬ ነው ማስተላለፍ። በምረቃ ሥነ ሥርዓቱ መልእክት ያስተላለፉት የወሎ ዩኒቨርሲቲ ፕሬዚዳንት ዶክተር አወል ሰይድ ዩኒቨርሲቲው በ2017 ዓ ም በመማር ማስተማር፣ በምርምር በቴክኖሎጂ ሽግግርና በማህበረሰብ አቀፍ ዘርፎች በርካታ ተግባራትን ማከናወኑን አንስተዋል። ተመራቂዎች በብዙ ፈተናዎች ቢያልፉም ውጤታማ እንዲሆኑ ጥረት ሲደረግ መቆየቱን ጠቅሰዋል። ምንም እንኳን በብዙ ድርብርብ ፈተናዎች ውስጥ ብታልፉም በ2017 ዓ ም በብሔራዊ የመውጫ ፈተና ላይ በዩኒቨርሲቲ ደረጃ በመደበኛው መርሃ ግብር በቅድመ ምረቃ ፕሮግራሞች መውጫ ፈተና ከተፈተኑት ተማሪዎቻችን ውስጥ አብዛኞቹ ኮሌጆችና ትምህርት ቤቶች ከ80 ፐርሰንት በላይ ተማሪዎቻቸውን 50 ፐርሰንትና በላይ ማስመዝገብ ችለዋል። ይህም የመምህራኖቻችንንና የተማሪዎቻችንን ያላሰለሰ ጥረትና ትጋት በግልጽ ያሳያል። በዚህ ዙር የመውጫ ፈተና ካስፈተኑ ትምህርት ክፍሎች ውስጥ አስር ትምህርት ክፍሎች ወይም ፕሮግራሞች መቶ ፐርሰንት ተማሪዎቻቸውንም ማሳለፍ ችለዋል። እንኳን ደስ አላችሁ። ተመራቂ ተማሪዎችም በዩኒቨርሲቲ ቆይታቸው ያካበቱትን እውቀት በመጠቀም ለሀገርና ሕዝብ አለኝታ እንዲሆኑ ጠይቀዋል። ውድ ተመራቂዎች በዩኒቨርሲቲ ቆይታችሁ በዚህ ሁሉ ውጣ ውረድ ውስጥ አልፋችሁ ፈተና ምን እንደሆነ በገሃድ አይታችሁ ለምረቃ በመብቃታችሁ ብርቱና ጠንካራ ተማሪዎቻችን ናችሁ። በዚህ ጥንካሬያችሁ ደግሞ ወደ ስራው ዓለምና ወደ ማህበረሰቡ ውስጥ በምትቀላቀሉበት ወቅት፣ በአንድነት በአንድ ተቋም ውስጥ ተምራችሁ እንደተመረቃችሁ ሁሉ በሀገር ግንባታ ሂደት ውስጥም በአንድነት እንድትቆሙ፣ ለሀገርና ህዝብ መከታ እንድትሆኑ ጠይቃችኋሉ። ዛሬ መመረቃችሁ የመጀመሪያችሁ እንጂ መጨረሻችሁ አለመሆኑን ተገንዝባችሁ ስራ ፈላጊ ሳትሆኑ ሆኑ ስራ ፈጣሪ በመሆን ሀገራችሁን በታላቅነት እንድታገለግሉ ጥሬን እያስተላለፍ በድጋሜ እንኳን ደስታላችሁ ለማለት እወዳለሁ። የዓለም አቀፍ የውሃ ማኔጅመንት ኢንስቲትዩት የኢትዮጵያና የምስራቅ አፍሪካ ተወካይና የዕለቱ የክብር እንግዳ ዶክተር አብዱልከሪም ሁሴን ተመራቂዎች በተለያዩ ፈተናዎች አልፋችሁ ለዚህ በመብቃታችሁ እንኳን ደስ አላችሁ ብለዋል። በውስብስብ ችግሮች ውስጥ በምትገኘው ዓለማችን ችግሮችን ለመጋፈጥና ልዩነት ለማምጣት መጣርና የምትቀይሩት ህይወት መለኪያችሁ ሊሆን ይገባልም ሲሉ ተናግረዋል። እያንዳንዱ ግራጁዌት ከጀርባው የቤተሰብ ታሪክ አለ። በጸሎት

ሰባት። ምን ማለት ነው? እያንዳንዳችሁ ስትወጡ ውቅያኖስ ውስጥ እንደተጣለ ድሮፕ ጠብታ ሳይሆን ውቅያኖስ በሙሉ እናንተ ውስጥ እንዳለ ጠብታ ነው መሆን ያለባችሁ።